ስሚ አውቀሽ ደን ቁረሽ ነው እንጂ በግልጽ አማርኛ ካወራን ምንድን ነው ተግባሪ? የትኛው ማነው? የትኛው ጓደኛ ነው? መኪና ገሰቦች ተጠየሹ፣ ነገ ላይ ፌል ያለሽ ብል ነው እንጂ የትኛው ማለት ሰላም እንግዲህ ወይኔ፣ አይደለም የት ጋር የተሸጠን ታውቂያለሽ? እና ምን ማለት ነው? ከዛ አይ እኔ በተግባር ስለማይመስለኝ ምናምን እኔ እኮ ራሴ ካሜራ እስከምትጨዛች ጋር አንቺ መታወሪው ገብቶሻል። እየመረጥኩልሽ ከሆኑ እንጂ ምንም እኮ ይሄ እኮ የሚያስከፋ ነገር ምናምን ናምና ስለ ጓደኝነት አይደል የምናወራው? እስከ ዛሬ ድረስ ያደረኩት ምንድን ነው? ከአንድ ሴት ጋር የተሸጠን ታውቂያለሽ? እቺ ጋር ፍቅር ጀምሬያለሁ። እቺ ልጅ ናት ፍቅር ያለው ሰምተሽን ታውቂያለሽ። ነው ልብ ያለኝ አይመስልሽም? አብረን እንደደግ ነጋችን ምለው እኔ አንቺን የማሳድግሽ ምንድን ነው ልጄ ነሽ። ንገሪኝ፣ እኔ ሰው ካሉች ልጄ ነሽ ወይ አንቺ የራስሽን ላይፍ ከሆነ ውጭ ታስተካኪው። እኔ የራሲን ላይፍ አላስተካክልም እን በማድረገው ነገር ምን ልበለሽ ምን ልበለሽ? ነው ላገባሽ ስለምፈልግ ነው ብዬ ነው። እና እዛ ካሜራ ፊት ነው እንደዚያ የምለው ንገሪኝ። አንቺ ነሽ እኔ ስራ ላይ ያለ ነው። እኔ ነገ ስለማስብክ አንቺ ጋር እሰራለሁ። አንቺ ሌላ የምታፈቅሪ ከሆነ እኔ ጋር ምን ትሰራ ያለሽ? ምን ትሰራ ያለሽ? ፍቅር እስከያዘሽ አትነግሪኝም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የሱሷ ሀበሻዊ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይን? ያለው አልሐምዱሊላህ ሰላም ነኝ። እንዲሁም ክርስቲያን ወገኖች ይህ ሰላም ብያሉ ማለት ነው። ረመዳን እንዴት ይዘችኋል? የረመዳን ስራ እንዴት ይዘችኋል? ልፋአቶ ዲካሙ እንዴት ይዘችኋል? በያለንበት እንግዲህ አላህ ጥንካሬውንና ብርታቱን ይስጠን። እንዲሁም ሙስሊም እህት ወንድሞቼ ደግሞ ሮመዳን አለቀብን፣ ሳናቀው ስራውን ቢዚ አድርጎን፣ ብዙ ነገር ቢዚ አድርጎን፣ ስራው ሮመዳኑ አለቀብን፣ ስራውን ቢከብደን ብቻ አልሐምዱሊላ ጠንካራ ነን ብዬ አስባለሁ ማለት ነው። ዛሬ እንግዲህ የመጣሁበት እንግዲህ ኢክሩ እንዲሁም ደግሞ ኢሳም ማለት ነው ዛሬ ጥር ጉብዣ አድርጋለን ነበረ። ኢክሩ ኢክሩዬ በጣም በነገራችን ላይ ጥሩ ልጅ ነሽ፣ የምናከብርሽ የምናወድሽ ነሽ። ኢሳምም እንደዛው ማለት ነው። ግን አሁን ላይ ትንሽ ስህተት እየሰራሽ ነው ማለት ነው። ኢክሩ አንደኛ፣ ቆም ብለሽ ራስሽን ብታይ ራስሽን ብታስቢ ማት ከነገሮች ከምኖች ከምኖች ራስሽን ብታስቢ በነገራችን ላይ ኢሳም በጣም ይወድሻል ማለት ነው። በምን በብዙ ነገሮች አሳይቶሻል። ኢቭን መኪና ገዝቶ እንግዲህ እውነቱን ነው። ማንኛውም ጓደኛ የእሱ የወደፊት ህይወቴ ለወደፊት ብሎ አስቦ ለህይወታችን ብሎ አስቦ መኪና መኪናን ያክል ነገር ገዝቶ ሰጥቶሽ ማለት የሆነ ነገር መጠርጠር ነበረብሽ፣ የሆነ ነገር መጠየቅ ነበረብሽ። ሌላ ህይወት ተመጀመርሽ በፊት አሁን እሱ እየወደደሽ እሱ እንደዚህ እያፈቀረሽ እያለቀሰብሽ ሌላ ህይወት መጀመሩ እኔ ጥሩ ነው ብዬ አላስብም። ብዙ ኦዲየንሶቻችሁም ሲናገሩ ነው፣ ኮሜንት ማንብቡ። በነገራችን ላይ በእኛ ነገር ታምሩ አይደለም። ግን ኢክሩዬ እንደው ከይቅርታ ጋር ጥፋተኛ ነሽ ብዬ ነው የማስበው። በእርግጥ ኢሳምም ጥፋት የለበትም ወይ? አዎ ጥፋት የለበትም። ግን እሱ አንደኛ ፊት ለፊት አልተናገርኩም ብሏል። ፊት ለፊት ባልናገርም ግን የማደርጋቸው ነገሮች ላንቺ እንደሚሆኑሽ እና ለወደፊት ህይወቴ ብዬ እንዳሰብኩሽ ሊገባሽ ይገባ ነበር ብሎሻል። ይህንን ነገር ደግሞ ይገባል ብዬ አስባለሁ። ለምን እኛም ኦዲንሶች የምናያቸው አንዳንድ ነገሮች አሉ። በዛ ላይ ደግሞ እዛ አንቺ ጋር የሚያደርጋቸው ነገሮች አሉ። በነገራችን ላይ ይሳም ብዙ ሰዎች ጋር ቪዲዮ ይሰራል ይመጣል፣ ጓደኞችም ጋር ግን ከማንም ሴት ጋር አንድ ቀን ቪዲዮ መጥቶ አያውቅም። ይለክ አንቺ ጋር በስተቀር አንድንም ሴት ጸፏን ነክቶ አያውቅም። ሲጀመር ሰላምን ራሱ አይልም ከአንቺ ውጭ ሰላም አይደለም። ብዙ ጊዜ እንደውም የሆነ ጊዜ ፕራንክ ሲያደርጉ ጓደኞቹ ልጅቷ እንደውም ስትጠጋው ስትሞክር እዛው ቁሚ ነው ያላት። ኢቨን ሴት ራሱ ሰላም አይደለም ከአንቺ ውጭ ማለት ነው። ምክንያቱም አንችን ለወደፊቴ ብሎ ስላሰበሽ ለልጆቼ እና ብሎ ስላሰበሽ የሚያከብርሽ የሚንከባከበሽ ማለት ነው እንጂ እንደ ወንድም ነው ያሰብከኝ እንደ ወንድም ነው እንደ ስራ ነው እንደ የእናትሽ ልጅ ወንድምሽ እኮ አይደለም። ወንድምሽ የሚሆነው አዎ፣ በእስልምና ወንድምሽ ነው። እስላም ነሽ፣ እስላም ነው፣ ወንድምሽ ነው። በሙስሊም ማለት ነው፣ ግን በእናትና በአባቶች የሚወለድ ልጅ አይደለም። ስለዚህ ይህ ልጅ ምን አስቦ ነው ብለሽ መጀመሪያ፣ ሌላ ህይወት ጋር ገብተሽ አንቺም ህይወትሽ ተሚበላሽ የሰውም ህይወት ተምታበላሽ፣ መጀመሪያ ብትጠይቂው ግን ይህን ያክል አሁን አንቺም አትወዛገቢም። በእርግጥ ኢሳምን በጣም ጎፍተሸዋል። አሁን ማለት ነው ማለት እንደምትወጂ ወይም ደግሞ ያስታውቃል። ትወጂዋለሽ። ኢሳኑን በጣም ነው የምትወጂው። ባትወጂው ኑሮ ማለት ነው ኢቨን፣ እሱ ራሱ እሱ እርጉጥ ነው፣ በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ ማለት ነው። ይሁን በአንዳንድ ነገሮች ራሱ ማለት ነው። እና ስትይ ይመጣል፣ ምንም እንትርሳይል ይመጣል። እንደ ማንኛውም ኖርማል ሆኖ ምንም ሳይኖርበት ራሱ እንደ ያዋ እየሳቀ ዝም ይላል ማለት ነው ግን የሚስግ ሰው ውስጡም በጣም እንትር አለው በጣም ብዙ ነገሮች ውስጥ ውስጥ ያሉ ነገሮች ይኖራሉና፣ እሱ ደግሞ ተይቀደም ጠይቄ ስለማላቅ በቃ በነገሮች ትረዳኛለች ብዬ አስባለሁ ብሎ ነው ያለው። ብትረጁ ባይነን ተረጂው እሱ እንደዚህ እያለቀሰብሽ ደግሞ እንደዚህ እየወደደሽ እንደዚህ እየተንከባከብሽ ብትጂ እዛ ጋር ያለው ህይወትሽ ሊበረሽብሽ ይችላል። በነገራችን ላይ አንዳንዴ እኛ ራሳችንን ህይወታችንን የምናበላሸው እዚህ ጋር የሆነን ሰው አስለቅሰን ስንሄድ፣ እዛ ጋር ጥሩ ነገር አይገጥመንም። ለጊዜው ጥሩ ነገር ሊገጥመን ይችላል፣ ግን ከሆነ ሰዓት በኋላ ግን ጥሩ ነገር ላይገጥመን ይችላል። እና ኢክሩዬ አስቢበት። በእርግጥ ይሄ ህይወት እስከሆነ ድረስ አንችና አንቺ ብቻ ነሽ መወሰን ያለብሽ፣ ለኪን ግን ቢሆንም ማለት ነው አስቢበት። እንደዚህ እየወደደሽ እንደዚህ እየተንከባከበሽ በነገሮቹ በትንሹም በትልቁም ከጎንሽ እየቆመ በብዙ ነገር ኢቨን ራሱ በሆነ ነገር ባለፈው ፕራንክ አርገሸዋል። መኪናው ተጋይቶብኝ ምናምን ብለሽ ፕራንክ አርገሸው ራሱ የዛን ጊዜ እንዴት ብሎ ራሱ በሮ እንደመጣ ኢቨን ማለት ነው እንዴት ብሎ በሮ እንደመጣ ማለት ነው አይተሻለና፣ ለአንቺ ይሄ ካለው አክባሮት ከሚወድሽ ነገሮች ብዙ ነገር ምትርንብትይም ወደኋላ አላላምና ወደፊት እያለ ነው። እንደ እኔ እንደ እኔ ነገሮችን አስበሽበት በእርግጥ ለዛኛውም ቃልሽን ሰጥተሻል መሰለኝና ያም ነገር ከመሆኑ በፊት ነገሮችን አስቢበት። እሱም ደግሞ ያንኛው ልጅ ወንድ ልጅ ነው ቢያስብበት ቢረዳ ጥሩ ነው ብያስባለሁ። መጀመሪያ ግን ጥፋትን ያጠፋሽው ክሩዬ፣ ድፍረት ባይሆንብኝም አንችነች ነው ምለው። ምክንያቱም ይህን ሕይወት ስትጀምሪ እዛ ጋር ያለው ልጅ ከዚህኛው ጋር እንዲሰሪ ደግሞ ፈቃደኛ ላይሆን ይችላል እና መጀመሪያ መነጋገር ነበረባችሁ። አንቺ የምትይው ሁሌ ስለ ስራ ነው እንጂ ምንም ነገር አሳይተኸኝ አታውቅም ብለሻል። በእርግጠኛ ሴቶች አንዳንዶቻችን አንዳንዶቻችን ባለም በአብዛኛው ሴቶቹ ሲነገረን ነው እንጂ የሚነገረን ነው እንጂ የሚደረገውን አናይም አናምንም ማለት ነው። ግን ከሚነግርሽ በላይ ደግሞ የሚያደርገው ነገሮች በጣም ፊት ለፊት ላይ በጣም ትሮች ናቸው እና ይህን ነገር አስቢበት ነው የምለው። በጣም አስቢበት። ምክንያቱም ብትሄጂም ከባድ ነው ህይወት የሚሆንብሽ ብዬ ነው የማስበው። ለምን እነዚህን ነገሮች እዚህ ጋር ተበላሽተው ብትሄጂ ህይወት ከባድ ነው የሚሆንብሽ እና እሱም ከሚያለቅስብሽ ነገሮችን ብታስቢባቸው ባይነኝ ይክራም። አሁንም ለማስተካከል ሞክሪ ለማስተካከል ሞክሬ። በነገራችን ላይ ሳሚ የተናገራቸው ነገሮች እኔ አንድ ነገር ስህተት አለው ብዬ አላስብም። በዛ ላይ ለሰው ልጅ በጣም ክብር አለው ማለት ነው። በጣም ክብር አለው ስለሚያከብርሽ ነው ስለሚወድሽ ነው ቤተሰቦችሽን ስለሚወድ ነው ራሱን ከቻለ በኋላ አንችን ለትዳር የጠየቀሽ። እስከዛሬ እንደማንኛውም ወጣት እንደ ማንኛውም እንትን ቢሆን ለአንቺ አንቺን ለነገ ለህይወትሽ ባያስብሽ የነገው ህይወት ምን ትሆናለች ብሎ ባያስብሽ የፈለገውን እንትር ብሎ ወንድ ልጅ ነው፣ በነገራችን ላይ ወንድ ልጅ ነው ቢሰራል። ስለዚህ በዛም በዛም ብሎ ስራ እንትን ከዛም ከዛም ጋር ቢሰራ ስራ ይሰራል። ግን እሱ የኔና የኔ ብሎ ስላመነሽ ከእሷ ውጭ በቃ የወደፊት ህይወት የምትሆነኝ ብሎ ስላሰበ ነው ከአንቺና ከአንቺ ጋር ብቻ የሚሰራው። እና አላህ ኸይሩን ነገር ይምረጥላችሁ። ረመዳን ነው፣ አስቢበት። አላህ የከበደውን ነገር ያቅልልላችሁ። እኛ ደግሞ እንትራችን ባንድ አድርጋችሁ ነው እንግዲህ ኢንሻአላህ በአንድ ሆናችሁ የምናያችሁ ያደርገን እና ውዴ ቤተሰቦቼ እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። ላይክ ለምታደርጉኝ፣ ሰብስክራይብ ለምታበረታቱኝ በጣም አመሰግናለሁ። አሁንም ብርታታችሁን እንትን እላለሁ ማለት ነው። እስኪ እናንተ ደግሞ ኮሜንት ላይ አስተያየት ስጡ ማለት ነው። ማለት እንዴት አሁን እነዚህ ልጆች የሚሆን የሚባለው ነገር እስኪ ኮሜንት ስጡ ማለት ነው። እኔስ ብሆን ብላችሁ ፍረዱ። እና ውዴ ተመልካቾች ሁላችንም በነገራችን ላይ የሆነ ነገር ስንፈርድ በራሳችን ላይ አድርገን ነው መፍረድ ያለብን። እና ነገሮቹን ለእሷም አላህ ያቅልላት እና በዛ ላይ ኮሜንት አድርጉ። በተረፈ መልካም ሮመዳን ወሰላም አሌይኩም ወረሕመቱላህ።